እንስቡ ነግረውኝ እኮ ነው ለማረጋገጥ ሄጄ የቀረሁትኝ። እንዳልክ መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሮ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ስሄድ የመጀመሪያው ቀን ስገባ እዚያ ጊዜ ብሽ መካከል ነው በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደድንገት የተገኘልኝ ጋቢን የሄድኩት። አየህ እነሱ እንዳሉት መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቱ አልዞርም። ወደ ወጣት ወጣቲቱ ዞሬ እኔ ማየህ ጫወታው ላይ ቀላቀል ነበር ማለት ነው። እንደነሱ እንደነሱ ቢሆን ባይ ባይ። የለም የለም፣ ስም ማጥፋት ብቻ። በእውነት ይሄ የአብርሃም አምላክ አንድ አላየሁም። እኔ ራሱ ጉባኤ መድኃኒዓለም ይፋረደኛል። እዛ ሄዶ የሚጨርስበት ይጨርስ እንጂ እኔ የተሰባሰብነው እኮ እንትን ለማለት አይደለም። እንትን ማለት እንትን ለማለት አይደለም። አዎ ኤርምያስ አንተ ወንጌላ ላይ አይደል? ሊትደባደባ ለብልፍቲ የዛን ሰዓት እውነት ነው የምልሽ የፊናንስ መንፈስ እኔ ላይ እንደሚያርፍብኝ። እሱ በሰይፍ ነው የመጣው። እኔ ግን ያው አገልግዬህ በማገለግለው ሱባኤ እገባለሁ። ገብቼ ማረኝ ጌታዊ፣ ምዕረትን አድርግልኝ። እኔ ባሪያህ ለአንተ እኮ ዝም ብሎ ሲም ማጥፋት ስራ ያሉ ሰዎች አሉ። ዝም ማጥፋት በቃ ዝም ብሎ ሲም የሚያጠፉ ሰዎች አሉ። እንዲያደርጋሉ እንዲያደርጋሉ። ውሸት ውሸት ውሸት ውሸት። ለማየት መጥቼን የቀረሁት ደስናል። የኢየሱስን ፍቅር የቀመሰ ሰው የት ሄዳል? እሱ ከነካ የት ሄዳል? ኢየሱስ ብቻውን ያድናል። አረስሞ ድድም እኔ እኮ በጣም የሚገርምኝ ኢትዮጵያዊ ለአይሁዳዊ በተሰጠ ህግ፣ ምን አርጉኝ እንደሚል ነው። ግረይግ እኔም አለሁበት የሚለው ነገር ጳውሎስ እኮ እንደዚህ ነው የሚለው ለእኛ የተሰጠ ገኛን ካላጸደቀ እንዴት አዛብ ሊያጸድቅ ይችላል ነው እያለ ነው። ህጉ የተሰጠው እኮ ስማ፣ ለዓለም የተሰጠው ኢየሱስ፣ አስርቱ ግጋትም ሆነ 613ቱ የኦሪት ህግ የተሰጠው እኮ ለአይሁድ ነው። እኔም አለሁበት ብሎ ድንቅና ምንድን ነው? አባቶች ለማን ናቸው? የመቅደስ ስርዓት ለማን ነው? መጽሐፍ እኮ ይላል። ህጉ ለማን ነው? ነቢያት ከማን ናቸው? አንተ እኮ በአይሁዶች ዘንድ እኮ ኃጢአተኛ የተባልክ እኮ ነው። አንዴ በጥፊ መተው ሶስተ ይታጠባል። እኔ ኮ በጣም የሚገርመኝ ህጉ እኮ አንተን ከሰው በታች አርጎ ከአይሁድ በታች አርጎ እንደ ድንጋይና እንደ እንስሳ አርጎ የነበረ ነው። ሽንጥን ገትረ ከሰው በታች ላደረገ ህግ ሽንጥን ገትረ እንዴት ነው እሱ የምትከራከረው? ሴቶች እንደ ሰው እንዳይቆጠሩ ያደረገ እኮ ነው። እንደ እቃ እንዲቆጠረ ያደረገ እኮ ነው። ምን ልፈልግ ህጉ እኮ እንደዚያ ነው። ወንድ ተቆጥሮ ሴት ሳይቆጠር ይላል። ከቁጥር አገባም። ያንን ሴቶችን ወንዶች በታች ያደረገ አይሁድና አሕዛብን የለየ፣ እርኩስና ቅዱስ ብሎ ያለ በህጉ ምክንያት እኮ አሕዛብ መስዋዕት ይዘው ኢየሩሳሌም ደርሶ እኮ ወደ ውስጠኛው አደባባይ አይገባም። ከውጭ እኮ ነው የሚቆሙ። አሁን እንሞታለን በእሱ በኩል የምንገባው እንሞታ ለን በሱ በኩል ነው የምንገቡ። ደስ ላለ አገላለጽ በሱ በኩል ነው የምንገቡ። እኛማ አይሁዶች ነን። ኧረ በስመ አብ አይዛብ ነበርን። በክርስቶስ ነው ይህንን ህይወት ያገኘ ነው። ለኛ ባልተሰጠው ነገር ላይ ሙጮጭ ብሎ መከራከር ምን አመጣ? ለኔና ለአንተ አልተሰጠም። በጣም ይገርማል። ደስ ይል መልዕክት ነው። የኢየሱስ ስም የተባረከ ይሁን። ስሙ የነን ሲለ ክርስቶስ ብራቸውን የዘጉትን ሰዎች ይዋቸው እስኪ ለህይወት በራቸውን የቆለፉ ሰዎችን ዋቸው ነው። ለቅራ ቅንቦ በራቸው የተከፈተ ነው። ለአውሬው በራቸው የተከፈተ ነው። ለስካሩም፣ ለዝሙቱም ከዛም ለከፋው ነገር ህይወታቸው ተላልፎ የተሰጠ ነው። ለጌታ ካልሆነ ሕይወት ህይወት አለ። ቀንና አጋጣሚ ጠብቆ ዘው የሚል ኃይል አለ። ክብር የሚያሳጣ የሚያዋርድ፣ ከጸጋ የሚያጎድል ወገኖቼ እኛ ከክርስቶስ ጋር የተጣበቅነው ለገዛ ክብራችን ለገዛ ክብራችን ለክብሬ ማለት አለብን። ክብራችን ነው ክርስቶስ ወገኖቼ፣ ጥቅማችን ነው ክርስቶስ ወገኖቼ። ከብዙ ነገር አድኖናል። የዘላለም ህይወት ብቻ አይደለም፣ የተትረፈረፈ ህይወት ነው። ኢየሱስ ክርስቶስ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ያለ ጌታ የእናንተ ጌታ በመሆኑ አልተረፋችሁም። ከብዙ ነገር ያልተረፈ ካለ ዝም ይበል። ያላመለጠ ካለ ዝም ይበል። ጨለማ ውስጥ ያለ ካለ ዝም ይበል። ዝም ይበል። አሁንም ያልተፈታ አሁንም ያልዳነ ካለ ዝም ይበል። አሁንም ጨለማ ውስጥ ሆኖ በጨለማ ስራ ተውጦ ኢየሱስ የእግዚአብሔር ልጅ መድኃኒት የሆነው የተሰቀለ የሚል ካለ ከጥንቆላም ከእርኩሰትም ጋር የተተባተበ ሰው ካለ እጁን በአፉ አስቀምጦ ዝም ይበል። ይሄን ማለት ስለማይችል እኔ ህይወቴን ለክርስቶስ ሰጥቻለሁ፣ ከዛ የጨለማው ስርዓት አምልጫለሁ። አሁን በመዳፉ ነኝ ያለሁት የሚል ካለ ግን ክብሬ ነው ይበል። ኢየሱስ ኢየሱስ፣ ክብራችን ነው ኢየሱስ ክብራችን ነው፣ ክብራችን ነው፣ ክብሬ ነው የእኔ ጌታ አንተ ኢየሱስ ክብራችን ነው። አይገርምም። ከብዙ ነገር አምጣና ኢየሱስ ባይኖር እኮ እኛም ያውነን እንደፈለግ ነው እየተሳደብን፣ አፍ ያመጣውን ሁሉ ያወራል እንደፈለግ ነው የሆነ ነው መኖር። ምን ይችላል? ከዛ ጉዳዳናን የዘላለምን ህይወት ሰጠን በትክክል እንድንመላለስ አደረገ። ስሙ የተባረከ ይሁን። እሱ እውነት ነው። እሱ ክብራችን ነው። እሱ ሁሉ ነገራችን ነው። ከብዙ ነገር ያመለጥንበት ስም ነው የኢየሱስ ስም። ለዘላለም የተባረከ ይሁን ስሙ። አይነ አንተ ራሱ እዚህ ቸርች ውስጥ ንስሐ አባት ቢኖር እኮ አይራራለን፣ ደ ወንድም እንትና ቤት በቃ አባ በለብስ ሾመው፣ እና ንስሐ አባት ብናደረግል ወንድም እንትና ቤት በቃ እንደዚህ ነው። ትንሽ ቃተች የሆነች ነገር ትንትናለች ምን አስቴር ምትባል ልጃለች እና እሺ በቃ ትንሽ ትንተሳሳትን። ቀጥሎ ምንድነው የሚሆነው? ልክ አንተ ስትሄድ ወሬ ይቀጥላል። ያ ሰው ከኛ ጋር ምን ብሎ ነው ቦ? እባክህ ሰው መስሏል እንዴ? አስቴርን ታውቃት የለ? አ በቃ ምን ሰው እኮ የለም በዚህ ዘመን ብሎ ያወራላል ማለት። ወይ ደግሞ ሲንጸልይለት ለዚህ ሰው ይላል ሲንጸልይ ታላው ላይ የዝሙት መንፈስ እንዲሰበር ጸሎት እኮ አይደለም፣ አሽሙር ነው። ነግሮ ሄደን እየነገርከን ነው ማለት እስቲ የነገራችሁትን በደል መልሶ የነገራችሁ ኢየሱስ ከነገራችሁት በኋላ መልሶ የነገራችሁ ሰው አ የነገራችሁ። በሚቀጥለው ዞር ደግሞ ምላስስቶ እኔ ምላስ እኔ ያስቸግረኝ ጌታ ወይ ስትል ኢየሱስ ዱ በዛ ያንተ ባልፉ ነው። መቼ ነው የምትቀየረው? ምን አይነቱ ነው ብሎ ያለ። ለሰው ነግሮብህ ሚያቅ ኢየሱስ ሰው መስሏቸዋል ብሎ ያለ አለ የለም የለም። ስደክም የሚያበረታኝ ስወድቅ የሚረጠኝ ነው። አ ስደክም የሚያበረታኝ አ ስወድቅ ምን ስወድቅ በውድቀቴ የማይስቅብኝ ስወድቅ የሚያበረተኝ፣ በውድቀቴ የማይስቅብኝ። የኢየሱስ ስም ይባረክ። እንትናኮ እንትን አደረገ ብሎ ለማንም አውርቶ አያቅም። እንደ ሰው አይደለማ። በውድቀቴ የማይስቅብኝ እራሱ የተባረከዩን። የኢየሱስ ስም የተባረከዩን። እውነት ነው፣ እውነት ነው። ኢየሱስ ይባረክ። ከሱ ውጭ ህይወት የለንም። ለዘላለም በላያችን ላይ ነግሶ ይኖራል። ንጉሳችን ነው እሱ። ኢየሱስ ይባረክ። ለዛሬ የነበሩ ቪዲዮዎች እነዚህን ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ።